ለለለለ እንኳን ደስ አላችሁ። ያው ባጭሩ ነው ወለል ያልኩት ጋሽ ግርማ አልሞተም። ያው ደምግፊቱ ግፊቱ ተነስቶበት በዛ ነው ራሱን የሳተው ነበር። ሰሞኑ ሁላችንም ራሱን ያው ወደዛ የሄደ መስሎን ነበረ፣ እና ያው ሸለለ መስሎን ነበረ። እንኳንም ተረፋችሁ። ይሄ ትልቅ እንትን ነው ማለት ነው። ምን ነው እንኳን አልሞታችሁ፣ ቢያንስ የጽናት ኑሩላት ማለት ነው። ተጨናንቀን ነበረ እውነት ለመናገድ። ግን አልሐምዱሊላህ፣ እንኳንም አልሞቱም። አዎ ጋሽ ግርማ እንኳንም አልሞቱም። ስላልሞታችሁ ያው ደስ ብሎናል ማለት ነው። ከማንም ከምንም በላይ የጽናት ያው እርስዎ ያስፈልጓታል ማለት ነው። እና ስለ ዳናችሁ ቤታችሁ ስለገባችሁ እጅግ በጣም ደስ ብሎናል። ሰላም አለይኩም ወረሀመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ እና የተከበራችሁ የቻናሌ ሰዎች እንዴት ናችሁ? ደህና ናችሁ ወይ? በያላችሁ በሰላማችሁ ብዛ ዚ ቻናል አዲስ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ እስከ መጨረሻችሁም አብራችሁ ሆኑ ማለት ነው። ሰቡሩ ስንከታተለው የነበረው እንግዲህ ጋሽ ግርማና የጽናት ጉዳይ እጅግ በጣም አሳዛኝ ነበረ፣ እና በዚህ ሁኔታ ሆና ጋሽ ግርማ እንዳው ባያርፉ የሚለው የሁላችንም ያው ልባን ጥልጥል ነበረ። እንዳየነው ቪዲዮ መጨረሻው አካባቢ አሸልበው ነበረ፣ ሁላችንም ያው የሞቱት መስሎን ነበረ። እና አለ ጉሊያ ዛሬ ሳይሞሩ ተመልሰዋል። ያው ደም ግፊታቸው ከፍ ስላለ ወደ ሆስፒታል ሄዶ ራሳቸውን መለስ አድርጎ ተሽሏቸዋል። አሁን ወደ ቤታቸው ገብተዋል ማለት ነው። በአሁኑ ሰዓት ከጽናት ጎን ያሉ ባቢና ብሌን ጓደኛ ናቸው። እንደዚህ ምርጥ ጓደኛ የችግር ጊዜ ምንድን ነው ማበጠሪያ ናቸው፣ ወንፊት ናቸው የሚባል አባባል አለና ይህ ነገር ትክክል በነዚህ ልጆች እያየ ነው። በአሁኑ ሰዓት ማንም ዘመድ ወንድም፣ እህት ካጠገቡ የሌለ ይህ ሁሉም መከራ ተሸክማ ያለችው ጽናት፣ እዛ ላይ ደግሞ አባቷ ትናንትና ሀብታም ድርጅት ባለቤት የነበረ ዛሬ ደግሞ በዚህ ሁኔታ የሚበሉትና የሚቀምሱትን አጥቶ በችግር እያሉ፣ አንዳንዴ ሰው ሲኖረ ብቻ ነው የሚጠጋህና ሳይኖረ ሲቀር ሁሉም ያው ገለል ነው የሚለው ይሄ ያለ ነገር ነው። በእንደዚህ በችግር ጊዜ አካባቢያቸው ወይም ደግሞ አጠገባቸው ያሉ ሰዎች ይህን ትልቅ ሚዛን ነው ማለት ነው። እንደ ሰውም መያዝ አለባቸው። አንዳንዴ ሰው ችግር ፈልጎ ያመጣው ግን፣ አንዳንዴ ችግር መምጣቱ ጥሩ ነው፣ በቃ በእውነት ፈተና ሊኖርበት ይችላል። ምክንያቱም በአካባቢው ያለው ሰዎች እነማን ናቸው የሚለውን ጠንቅቆ ሊያውቅ ይችላል ማለት ነው። እርግጥ ነው ያለው ሰው ሁሉም ወዳጁ ሁሉም ዘመዱ ነው። በአሁን ባለሀብት ጋር ብትሄዱ በቃ ዘመድ ብቻ ወደ ቻታ ዘመድም ያልሆነው ባዳውም ዘመድ ነው የሚሆነው የሚጣጣረው ና ማለት ነው። ስለዚህ ትላንትና እንደዛ ሆናችሁ፣ ዛሬ ደግሞ በሆነ ቅጽበት ያው ቀን ይጥላችኋል። ቀን ይጥላል፣ ቀን ያነሳልና በወደቃችሁበት ሰዓት ዛሬ ሁሉም ነገር አታችሁ፣ ትላንትና በዛ ኑሮ የነበራችሁ ሰዎች ያው በሆነ ጊዜ ትወድቃላችሁና የዛን የነበሩ ሰዎች አሁን አሉ የሚለውን ሌላ ጥያቄ ነው። ስለዚህ ችግር ሁሉም ችግር አይወድም። በእርግጥ ግን ችግር ጥሩ ነው አንዳንዴ ሰውን እንድታውቁ ያደርጓቸው እና እነዚህ ልጆች በጉልበትም በሀሳብም የሰው ልጅ ብቻ በብር አይደለም። እውነቴን ነው የምላቸውና ሀሳብን በመስጠት የሚያክል ነገር የለም። ስለዚህ ባቢ በአባቱ የወጪ ብሎ ተቀብሎት ነው ባለፈው የእሷን ይሰጣተ ነበረ አያቸውን የልጅ አውቋት ምናምን አይደለም። በቅርብ ነው የእሱን አባት ስትፈልግ ወይም ራሱ ስትፈልግ ነው ድንገት ያገኛት፣ ያን ሁኔታ ሁሉም ስትነግረው ያው አሳዘነችው፣ ከእሱ ጋር መሆን ጀምረ ማለት ነው። ምናልባት ብሌን ድሮ ጓደኛዋ አትወል ትችላለች፣ ግን ባቢኛ ያወቅ ነው በቅርብ ጊዜ በአባቷ ወይም ደግሞ በዚህ በድርጅቱ የሚገዛው ሰው የእሱ ፍለጋ እያለች ነበረ ከባቢ ጋር ተገኘች ወይም ደግሞ የተገያኙ ያው ከዛ ሰዓት ጀምሮ ጓደኝነታቸውን ጠንቶ የዚህ ደርሷል ማለት ነው። እንግዲህ በቅርብ ቀን ሁሉም ነገር ያው ወደ ትክክለኛ መስመሩ እንደሚመለስ ተስፋ አለኝ ማለት ነው። በባቢ ምክንያት፣ የዚህ ሁሉም ሰበቡ ያው ባቢ ነው ብዬ አስባለሁ። ምክንያቱም የባቢ አባት በጣም ተንኮለኛ፣ አረመኔ፣ ክፉ ሰው ነው። የምሬ ነው የምላችሁ። የብሌን ብሌን ደግሞ የጽናት ጓደኛ በጣም ተንከሲስ ብልጥ ሁሉም ነገር አዋቂ ስታስፎ ግር ሰውን የምታውቅ አይነት ልጅ ነች። እና አሁን በአቶ ተስፋዬ ጉዳይ እርግጠኛ ነኝ ጠንቅቃ ትሰራበታለች ብዬ ያስባለሁ። ማወቅ ትፈልጋለች። የብሌንም ነግራት ነበረ መማነች የጽናት ማለት ነው ሴትን ትሽፈልገው ሊሆን ይችላል። ይህን ብር እየሰጠሽ ምናን ብላት እንግዲህ እሱ የሰጠባት ያው ምክንያት አለው ከባቢ ጋር እንደሰማ ነው ከሆነ ምናልባት ይሄንን እንትን ብሎ የሆነ ስለየማተል ሀሳቢ ሊያመጣ ይችላል። አይታወቅም። በጣም ተንከሴ ሰውዬ ነው። ዋናው ነገር ጋሽ ግርማ መዳናቸው ነው።